ፅናት ክፍል አርባ አራት ቤት የተመለሰች ወደ ነኪራ ቤት። ሰላም ጤና ይስጥልን። ሰላማችሁ። እሷ ጋር አይደለም? ከኦሪስ ጋር ተስማምተን እየኖረን አይደለም እንዴ? ጽናት፣ አይሆንም አልኩሽ እኮ። በቃ ሲጀምር ምን ተገኝቶ ወጣሽ? አሁን ምን ተገኝቶ ተመለስሽ? ለምን እንደወጣው ረስተ ነው ወይ? ጽናት ብትመለስ። ቆይ ምንድነው ክፋቱ? ድሮስ አንቺ ምን አለብሽ? ሰው ላይ ተደረበሽ። የኑሮ ውድነቱ አይገባሽም እኮ ምን ማለት ነው? እኔ አንድ ነገር ልንገርሽ፣ እዛው ራስሽን ብትችይ ይሻልሽ። እኔ እንደ ኪሩቤል አልታገስሽ፣ ታውቂኛለሽ። አለ ጁሊ የት ነካውብ ሰኒ ልጅቷን ይዘሻት፣ ይቺ ስራ ከሆነ ምን በደላ፣ አስፈልግላታለሁ። እኔ እኮ ምንም አልፈልግም አልኩካ። ልታስወጣኝም ከሆነ ትዕይንት ጥራት እናውጣለን። ቆይ አንቺ ምንድን ነው እንደዚህ ድርቅ ያደረገሽ? እዚህም ግርድና እዛም ግርድና። የስራ አካላቶቹ ቢያወሩ ጣልቃ ባንጋባ አላለሁ። ኪራ ማለት እኔ ምን ነሽ? እህቱ አይደለውም? እናቱስ? እኔ ስታኝ እሱን ማደርስ እመስላለሁ? አይ ትንሽ ከሱ ገፋት ያለሽ ወይ እዚህ በቀበልኳት። ምኑ ምኑ እንደሱ የምታይኝ ግን ምን ብላ ነው እንደዚህ አሳስራ ስራ ያስቀመጠች? እሺ ብታይ ምንድን ነው የምትይኝ? የአባቴ አምላክ ጉድጓድ ይክታትሽ እና አንቺ ምን የምታውቂው ነገር አለሽ? አሁን ልብሱ የት ነው ያሰጣሽው? እዛ ውጭ እንደ አንድነት ምን ሆነሽ ነው የበሰበሽው? ማን ይሰራለው? እሺ ስላንቺ የተነገረኝ ነገርና አሁን እያየዋት ያለው ጽናት ግን ላቢጦሽ ነው የሆነብኝ። እንዴ ምን ሆነሻል? በቃ ሂጂኒ ይሰራለው እሺ

እና አንቺ ምን ይሳንሻል? ፍጅና ለምን አቋረጣችሁ? ጽናት ማለት እንዴት ነው ተፈጥሮ ጋር መታገል ቤት ተፈጥሮ ጊዜ ምንም ችግር የለብኝ። አስመሳይ ሰዎች ጋር ግን እሱ እንኳን አንቺ አትበልጭም። ማለት ጽናት አልፈልግሽም ሲልሽ በግድ ግን ከራን ተውጭዋለሽ። ጽናት አዎ በጣም እኔም እወደዋለሁ አለች። ስለ ሰው ስሜት ከራ ከበሩ ላይ ቆሞ ነበረ። ጽናት ቤት እንደሆነች አላወቅም። ናቲም ድንገት መጥቶ ምን ይሰራ ነው አለው። እንደደበረው እንዳስጠላው ወደ ውስጥ ለመግባት ቆሞ ነበር ከውጭ። ከዛ ጽናት ብቅ ስትል እንቃደረጋት ናቲም ሰላም ብለው ኬራም ኪራም እንቃደረጋት። ከዛ ደግሞ ደኋላው ሸሸት አለ። ምን ሆነህ ነው ኪራ? ለምን አትገባም አለችው። ኪራም አንቺ ከኔ ትሻሽ ጠንካራ ነሽ ብሎ ለጽናት ሲነግራት ጽናትም እንዴ ልጠንክር ጽናት በቃ ከኔ ራቂ አለን። እኔ አንቺን ከመጉዳት ውጭ ሌላ ምንም አደርግልሽ፣ ነገር ከልብህ ነው አለችው። ጠላኸኝ አለችው። ጽናትን፣ አልጠላሽም የራስሽን ሕይወት ኑሪ ግን ደግሞ አላት። እስኪ አይነህን እያየኝ አውራ ጉሽ አይደለ እንዴ አላት። ምን ሆነህ ነው አለችው። በረጅሙ ተነፍሶ አስታውሰሽ ከሆነ አንቺም እኮ ነግረሽ ነበር እኔ መቼም እንደማልቀየር ሁን። ለምን ታደርገኛለሽ ጭራሽ አለችው። ጽናት ሴቶች እኮ እንደዚህ ናችሁ

ትናንት ወድሻለሁ ዛሬ ጠላሁሽ ለምን ምን ብዬሽ ልቀበላት በቃ ምስሉ የነበረ ለምን አትረጅም ምን ጥፋት አለብኝ በምን ጽፋት ነው እያለች ጽናት እስከ መቼ ነው እንደዚህ የምትቀጠው በቃ ጽናት በቃ እኔ መስ ተይኝ ሂጂ አለ ቤቲም በቃ ሂጂ እኮ ተባልሽ በቃ ቤቲም መርጧል ማለት ነው አለች እሱ እኮ የአንቺ መላ ነው አለቻት ኑር ኑር ጽናትም ኑር ኑርን ጽናት ቤቴ ብትሳሳት ኖሮ እሱን ነግረ ነበረ። በቃ የተመኘው ልሳ አካል ብላ ከቤት ወጣል። ናቲ በንዴት አንተ ግን ምን ሆነ ነው ወደዛ ወደዚህ እንደ ባህር ንፋስ፣ ወንድ ልጅ እኮ ቆፍጣና ነው ብሎ ኑርም ወደ ጽናት ተከትላት ሄደ። ናቴም በቃ በዚህ ከቀጠልክ ነጠላ ገዝቼ እየቋጨ ቡና ተፈላለሃለ። ቡና እኔ እችላለሁ አለች። አንቺ መርዝ ነበር መስጠት ብሎ ጥሏት ሄደ። ኪራዬ አለች ቤቲ። ታች እኔ ያለሁልህ አለችው። ሂጂ ወደዛ አላት ኪራ። ደስ አለሽ አይደል? ሁሉም እኔ ላይ ያለውን እምነት ስላሳት እነሱ ራስ ወዳት ናቸው አለ ቤቲ። ወይ ሴጣን የሆነች ኖሮም። ወደ ጽናት ሄዳ ጽናት እንዴት ልሁን እያለች ስታለቃቅ ሳይዞች በቃ ሁሉም ነገር በጊዜው ይሆናል አለቻት። ስልኳም ወደ ጽናት ጠራ አንሹ አለቻት። አላውቀውም የማን ቁጥር እንደሆነ አን እንገንጋሹ ይሆናል አላቻት። ግን አንድ ሴት ነበርች የደወለችው እኔን አታውቂኝም ኬያርን ግን አትታየው እሱ ተገዶ ነው የምነግርሽ ነገር አለ ብላ ማለት ነው ሴትየዋ ወዱ አይደለም አለቻት። ምን ማለት ነው ቤቲ አስገድደው እንደሆነ ስላወቀች ሲጀመር እኔም እኮ ተመጀመሪያው ጠርጥሬ ነበር ሁሉ ነገሯን ማለት ነው ጽናት ግራ የገባሽ ነው ኑሮ ጠልቶኝ ኬራ እኔን ጠልቶኝ፣ ሳይሆን የሆነ ነገር አለ። ኬራን አትራቂው ብላ ሴት ናት ብላ ለኑራ እየነገረች አንቺ አታቂኝም እኔ አቅሻ ለሁኝ እሱ ይወድሻል ለአንቺ ብሎ ነው ብሎ እኔ ማን እንደሆን አላውቅም። ግን እኔ ስለ ኬራ ብቻ ነው ማሰብ ያለብን። ምክንያቱም ኬራን አስቀየምኩታለች፣ ለመጸጸቱ በኋላ እንደርስበታለች። ኑሩም ስለ ቤቲ ማሰብ አለብና ሄጃ እንቃት አለዋለች። እስካሁን ድረስ በግልጽ ስለምንለው የምንሸነፋው አሁን እቅድ መውጣት አለብን አለቻት ኑራ። ሰኒም ድንገት መጣች፣ የጽናት ጓደኛ ስንፈልግሽ መጣች እያለች ኑራና ጽናት። ኬራ ሰክሮ እየጠጣ ናቲም ወደ ቤት ሊወስደው መጣ። ተነስ በቃ ሉሰድ ካለው አጅርው እያለ ሲጀመር፣ አንተው ራስ ነ ይሄን ያደረገው፣ በል ተነስ ቤት ሉሰድ እያለ ናቲም ደጋግፎ ወደ ቤት ይዞ ሄደ። ጽናት ያለች እውነት ነው። ጽናት ያለች እውነቱን ነው። ሁለትና ሶስት አይነት ማንነት ነው ያለ በገዛ እጅ አጎታት አስገባት ወል ታንቋሻት እንዳትሞክር። ኬራ ጽናትን በአደባባይ ማዋረድ ነበረብኝ አለ። ምን ማለት ነው ብሎ ናቴ፣ እውነቱ ሲገባ እንዳትጸጸት አለው። በስካር መንፈስ በልተነስ በቃል ወይኔ የጽናት እያለ ከምድር ላይ ቁጭ ብሎ አንድነት፣ ሰራተ ቤት ሰራተኛው አንስታ ሶፍ ላይ ያስቀም። ለምን አነሳሽኝ አላት። አይ መሬት ስለሆንክ ነው አለች። ጽናት ብትሆን ሰው ስለሆንኩ ነው ትላል ነበር ወይ ጽናት እያለ፣ በይ ልብስ አምጪልኝ፣ ያች ሴጣን ሳሰማ ቀስ ብለሽ ብሎ ሰራተኛዋን ያችን ሴጣን እንዳቀሰቀሻት አለ። ለምን ተለያያችሁታል እንዲህ እንዲ የምትወዳት ከሆነ ብላ ሰራተኛዋን ልብስ ልታመጣለት ሄደች። ጠዋት ተነስታ ቤቴ አንቺ ብላት ሰራተኛዋን ቤት አላደረም አለቻት። ሶፋ ላይ ነው ያደረው ሰክሮ ነበር፣ ሶፋ ላይ ያደሩ። ለምን አልቀሰቀሽኝም አለቻት። እንዳቀሰቅሽ ብሎኝ ነው። እዚህ ቤት ተጠሪነትሽ ለን ይመስሉኝ? ብላ ንቀት ነው እንዲያጫጭር መልስ የምትመጽ አይደለም ቤቲ። እኔ ጨንቆኝ ነው አለቻት። ሰራተኛው ደግሞ ምንድን ነው አንች የሚያስጨንቀ ያ በሽተኛ ልጅሽ ነው አለቻት። ልጅ ተንኮለኛ ቤቲ ማለት ነው። ቢላዋን ወርውራ ደጋግሜ የነገርሻሉ፣ በቃ ተልጅ ላይ አንሽ ያለ ግን ብላ ቢላዋን ብድግ አድርጋ ቤቲ አስፈራራቻት። ይች ባቄላ ካደረች አትቆረጥም። ሰራተኛውም ተናዳቆ ያልተክሽን ቤቲ፣ ይህን ያደረግሽን ነገር ነገ ታገኘዋለሽ እያለች ተለቃቅስ ጀመር። ኬራ በጠዋት ተነስቶ በረንዳ ላይ ቁጭ ብሎ፣ ቤቲ የደበረት ትመስላለህ አለችው። ተመልሸሻት ትምጪ ለቃላትህ እየመረጥክሽ አሁን የሚለቆነታ ኑሩም ከጎኑ ቁጭ ያለቻት። አንቺ ነቀስ ባል እንዳይደብረው አጫወችው። እሺ አንቺ ኬሽ አይደብረውም ማለች ኑርም ኑሩም ኪራን ግን ለምንድን ነው ደረጃ ላይ በዚህ በጠዋት የተቀመጥከው አለች። እኔ ጽናት በጣም እየናፈቀችኝ። እንደዛ እንኳን ሻት እንዴት ትናፈቀችኝ ትላለች። አላውቅም ወይ ባንተና በቤቲ መሀል የተፈጠረ ነገር? እስቲ ጽናት ነያት እንዴ፣ እንደ ለምንድን ነው የምታሰቃያት አለ። ተዚህ ባሰቆ እንዳትሰቃይ ብዬ ነው አለ ኪራን። ኬራም ሄጅና፣ እስቲ እነጽናት ከቤት አስወጫት፣ በርቀት ሊያያት አለቻት። ጓደኛውና ጽናትም እየተመካከሩ ሄጅና፣ ቀጥታ በቃ ስራዬን መስራት እፈልጋለሁ በይበል። ያች ሴጣን አልፈልግም በላት ስላለ ብትለውስ፣ እንደዛ ካለች ደግሞ ለእናት እናገራለሁ በይበል። ጽናትም ከቤት ተመለሰች። ኬራም በቃ ከኔ ራቂ ይላታል። ቤቲም ለምን መጣሽ ማን ይመለሻል ለቲ ንገሯት ያን ያለ ያደረጋችሁን ሁሉ ነው ደውዬ የምናገረው አለች ጽናት ቤት ለመሆን ምክንያት ፈልጋ በቃ ከዚህ ቤት አልወጣም አለቻት ጓደኛዋም እኔ የቆቅ መረቅ ነኝ ሰኒ ነው ስም ያለቻት እና ቲም ቆሞ እያያቸው ነበረ ሎች ሲከራከሩ ጽናት ግን ከቤት እንደማልወጣ አንድነት አንድነትን መስራት ችላለች ከእሷም ጋር መስራት እንችላለን ለምን ወጣሽ ለምን ተመለሽ አለ ኬራ ኑሮ ብትመለስ ምን ችግር አለው የኑሮ ውድነት አይገባም ቤት አለችው ናቲም ታግሽኔ እንደ ኬራ ታጋሽ አይደለም እዚህ ነው ማንቀሻለሁ ሴጣን ብሎ ወጣ ናሆሚን ቆይ እንጂ አለች ኑር ቤቲም ቀላል እኮ ነው ለቲ ደውሎ ትጣ ማለት ነው አለቻት። የጽናት ጓደኛም ለትልቋን ተነገረቻትና ወደ ወደ ክችን ሄደች። የታባቷ ለትልቋ ነገርኳት አለች። ጽናትና ኪራም ቁጭ አሉ። ለምን እንደዚህ ታይኛል? አለችው ኪራ። ከዛም ኪራ ብድግ ብሎ ወጣ። ጽናት እዛ ቁጭ የጽናት ጓደኛም አንቺ ምን ነሽ እናቱ እህቱ ስታደሽ እሱን ማድረስ ይመስልሻል? አለቻት ከዛም ስታኝሽን ማድረስ ይመስልሻል ለነጀ ታሱጣና ታያለሽ ብላ ነው በንዴት ቤት እዚ ስመለስ እንዳላች ብላ ወደ ክችን ሄደች። አይሶ ኪራዬ፣ ቆይ አብረን ሁሉንም ነገር አብረን እንወጣዋለን። እንግዲህ ምን ብላ ነው እንደዚህ ያሳሰረች እያ ጽናት ማሰብ ጀመረች። ቤቴ ውሃ ስጭኛ ነች ለኔ ቆዝ አመጣልሽ ጃኬቴን አጠብሽ ልስት ስሮንም ማጥቤልሻለሁ አለ ወይኔ ፍላሽ ብላ ቤቴ